ሰላም ጤና ይስጥልኝ። እንደምናላችሁ ውዴ ልግዳ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ፣ አዲስ ከሆናችሁ ሳብስክራይብና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ፣ በአፍሪካ እግር ኳስ እድገት የራሷን አሻራ ማሳረፍ የቻለችው እንዲሁም ደግሞ ለአፍሪካ እግር ኳስ አመሰራረት ግንባር ቀደም መሆን የቻለችው ሀገራችን በአፍሪካና በዓለም አቀፍ መድረክ ለመሳተፍ በተደጋጋሚ ጊዜ ከሀገር ተሰዳ ጨዋታዎችን ብታደርግም የተሻለ ውጤት ማስመዝገብ አቅቷት ያሽቆለቆለ ውጤት እያስመዘገበች ትገኛለች ማለት ነው። በ2026ቱ የዓለም ዋንጫ ለመሳተፍ እንግዲህ የማጣሪያ ስድስተኛ ጨዋታውን ከፖለቲካ ባላንጣዋ እንዲሁም ደግሞ ከእግር ኳስ ባላንጣዋ ግብፅ ጋር እያደረገችውን ጨዋታ ሁለት ለባዶ ተሸንፋለች። እንግዲህ ሌሊት ስድስት ሰዓት ላይ በሞሮኮ ላርቢ ዛውሊ ስቴዲየም በተደረገው የምድብ አምስተኛ ጨዋታ የሊቨርፑሉ መሐመድ ሳላ እና እንዲሁም ደግሞ የዘማሊኩ አጥቂ አህመድ ዚዞ ግቦችን ማስቆጠር የቻሉበትን ሁኔታ ነው ማመልከት የቻሉ ማለት ነው። በዚህ ጨዋታ ላይ በተለይም በብሔራዊ ቡድናችን በኩል እጅግ በጣም የወረደ የመከላከል ሁኔታን እየተመለከትንበትን አጋጣሚ ነው። እየተመለከት ነው። በተለይም በእንግሊዝ ፕሪሚየር ሊግ በዘንድሮ ዓመት ማለት ነው ድንቅ እንቅስቃሴ የሚገኝ እያደረገ የሚገኘውን መሐመድ ሳላ እንደዛ አይነት ስፔስ ሰጡ፣ ጎል እንዲያገባ መፍቀድ በብሔራዊ ቡድን አችን በኩል በተከላካይ ቦታ ላይ በነበሩ ተጫዋቾች እጅግ በጣም የወረደ እንቅስቃሴ እንዳስመለከቱን ነው ማየት የቻለው ማለት ነው። እንግዲህ ሁለቱ የአፍሪካ እግር ኳስ ኮንፌዴሬሽን ካፍ መስራች ሀገራት በታሪካቸው ለአስራ ስምንተኛ ጊዜ ያገናኘው ጨዋታ እንግዲህ በግብፅ አሸናፊነት ነው የተጠናቀቀው ማለት ነው። በቀድሞ ተጫዋቿ ሆሳም ሐሰን የምትመራው ግብፅ እንግዲህ ካደረገቻቸው አምስት ጨዋታዎች አራቱን ድል በማስመዝገብ መድቡን እንግዲህ በአስራ ሶስት ነጥብ እየመራችም የምትገኝበትን ውጤት ነው ማስመዝገብ የቻለችው ማለት ነው። በተቃራኒው ካደረገችው አምስት ጨዋታዎች አንዱንም ማሸነፍ ያልቻለችው ኢትዮጵያ በሶስት ነጥብ አምስተኛ ደረጃ ላይ መጨረሻ ደረጃ ከምትገኘው ከትንሹ ሀገር ጅቡቲ በመቀጠል አምስተኛ ደረጃ ላይ መቀመጥ ችላለች ማለት ነው። ግብፅ በካናዳ፣ ሜክሲኮ እና አሜሪካ በጣምራ በሚያዘጋጁት የ2026 የዓለም ዋንጫ ለአራተኛ ጊዜ ለመሳተፍ የምታደርገውን ጉዞም እንግዲህ ብሔራዊ ቡድናችንን በማሸነፍ አጠናቅራ የቀጠለችበትን ውጤት ነው ማስመዝገብ የቻለችው ማለት ነው። እንግዲህ 120 ሚሊዮን ሕዝብ ያላት ኢትዮጵያ አንድ ደረጃውን የጠበቀ ስቴዲየም እንኳ መገንባት አቅጧት ማለት ይቻላል። ስደተኛ የሆነ ብሔራዊ ቡድን በመፍጠር እንዲሁም ደግሞ በሀገሪቱ የሚኖረው ህዝብ የስፖርት ወይም ደግሞ የእግር ኳስ ፍላጎቱ እጅግ በጣም የሚደነቅ እንደሆነ ካሁን በፊት በሀገራችን በተደረጉ ጨዋታዎች መመልከት ብንችልም፣ ግን ህዝቡ የእግር ኳሱ ፍቅር እየናፈቀው ብሔራዊ ቡድኑ እንግዲህ ተሰዶ ደረጃውን ያሟላ ስቴዲየም ባለመኖር ተሰዶ በሞሮኮ እንዲሁም ሲያስፈልገው በሌላ በአፍሪካ ሀገሮች እንዲጭሁት በማድረግ ከመሳተፍ በዘለለ የተሻለ ውጤት ማስመዝገብ አቅቶት እየተመለሰ የሚገኝበትን ሁኔታ እየተመለከትን እንገኛለን ማለት ነው። እንግዲህ በሚጣዱጡት ምክንያት ጨዋታዎችን በሞረኮ እያደረገ የሚገኝ የኢትዮጵያ ብሔራዊ ቡድን ከግብፅ ባደረጋቸው አስራ ስምንት ጨዋታዎች ለአስራ ሦስተኛ ጊዜ ሲሸነፍ ማሸነፍ የቻለው በሶስት አጋጣሚዎች ብቻ ነው ማለት ነው። ከነዚህም ውስጥ በተለይም የማይረሳው በሶስተኛው የአፍሪካ ዋንጫ ያኔ ማለት ይቻላል እንግዲህ የመጀመሪያዋን ዋንጫ የአፍሪካ ዋንጫ ማለት ነው ድል ባደረግንበት ጨዋታ ላይ አራት ጎል አስቆ አራት ለሁለት እያሸነፍንበት በእጅግ በጣም ድንቅ በነበረው መንግስት ወርቁ አንድ ጎል እንዲሁም ደግሞ በሌሎች ተጫዋቾችም አማካይነት አራት ለሁለት ያሸነፍንበት ጨዋታ የሚዘነጋ አልነበረም ማለት ነው። እንግዲህ ለ18ኛ ጊዜ ተገናኝተን በሶስት ጨዋታዎች ብቻ ነበር የግብጽ ብሔራዊ ቡድንን ማሸነፍ የቻልነው ማለት ነው። እንግዲህ ብሔራዊ ቡድናችን ከዛ ሽንፈት በኋላ ስድስተኛ ጨዋታውን ነገ ሰኞ መጋቢት 15 ቀን ከሌቱ ስድስት ሰዓት ላይ በአልጂዳድ ስቴዲየም ሞሮኮ ማለት ነው ከጅቡቲ ጋር የሚያደርግ ይሆናል ማለት ነው። እንግዲህ ሁለቱ ብሔራዊ ቡድኖችን ስንመለከት ኢትዮጵያ እንግዲህ አምስተኛ ጨዋታውን ከግብጽ ጋር አድርጋ ሁለት ለባዶ እንዲሁም ደግሞ ትንሹ ሀገር ጅቡቲ ደግሞ አምስተኛ ጨዋታውን ከቡርኪናፋሶ ጋር አድርጋ አራ ለአንድ የተሸነፈችበትን ውጤት ነው ማስመዝገብ የቻሉት ማለት ነው። ሁለቱም ሀገሮች እንግዲህ ከሽንፈት ነው የተመለሱት። እንግዲህ ከሽንፈት የመጡት ብሔራዊ ቡድኖች ነገስ ምን አይነት ውጤት እያስመዘገቡ የሚለው እንግዲህ በጉጉት እንድንጠብቀው ያደርጋል ማለት ነው። ከዚህ ቀደም ሁለቱ ብሔራዊ ቡድኖች ስድስት ጊዜ ተገናኝተዋል ማለት ነው ከስድስቱ ግንኙነት ኢትዮጵያ አምስቱን ማሸነፍ ሲችል አንዱን ጨዋታ አቻ መውጣት ችሏል ማለት ነው እንግዲህ ብሔራዊ ቡድናችን አጠቃላይ ሀያ ማነው በሁለቱም ጨዋታ ሀያ አራት ጎሎች የቆጠሩ ብሔራዊ ቡድናችን አስራ ዘጠኝ ጎሎችን ማስቆጠር ሲችል አምስት ጎሎችን ደግሞ የጅቡቲ ብሔራዊ ቡድን ማስቆጠር የቻለበትን ሁኔታ እንመለከታለን ማለት ነው እንግዲህ የዚህ ምድብን ስንመለከት ግብፅ አስራ ሶስት ነጥቦችን በመሰብሰብ አንደኛ ደረጃ ላይ ስትቀመጥ ቡርኪና ፋሶ እና ሴራሊዮን ስምንት ስምንት ነጥቦችን በመሰብሰብ ከሁለተኛ እስከ ሶስተኛ ያለውን ደረጃ ሲይዙ ጊኒ ቢሳው ስድስት ኢትዮጵያ ሶስት እንዲሁም ደግሞ ጅቡቲ አንድ ነጥብ በመያዝ ከአንደኛ እስከ ስድስተኛ ደረጃ ያለውን ደረጃ መያዝ ችሏል ማለት ነው። እንግዲህ ነገ ምሽት ስድስት ሰዓት ላይ ኢትዮጵያ ብሔራዊ ቡድን ከትንሿ ሀገር ጅቡቲ ጋር አልጂዳድ ስቴዲየም ጨዋታውን እንግዲህ የሚያደርግ ይሆናል ማለት ነው። እጅግ በጣም እያሽቆለቆለ የሚገኘው ብሔራዊ ቡድናችን ነገስ ከጅቡቲ ጋር ምን አይነት ውጤት እያስመዘግባል ይሆን የሚለውን እንግዲህ በተለይም የስፖርት የሀገራችን የስፖርት ቤተሰብ በጉጉት የሚጠብቀው ይሆናል ማለት ነው። እንግዲህ በተለይም የሀገራችን የስፖርት የእግር ኳሱ ቤተሰብ የብሔራዊ ቡድናችን ወደ ሀገራችን ተመልሶ የሚጫወትበትን ጊዜና ሰዓት በጉጉት ነገ ዛሬ ይመጣል ያለ ቢጠብቅም ግን በየክልሉ የተጀመሩ ስቴዲየሞች ቢኖሩም እንደ ቅርስ ቆመው ከመቅረጣቸው ውጪ ደረጃውን ከማሟላት አቅጧቸው ከዛም አልፎ ተልፎ በሀገራችን ለሚደረገው ፕሪሚየር ሊግ እንኳ የተሻለ መሆን አቅጧቸው ልክ እንደ ቅርስነት ቁመው ያሉበትን ሁኔታ እየተመለከትን እንገኛለን ማለት ነው። እንግዲህ የብሔራዊ ቡድናችን ተሰዶ ጨዋታዎችን የሚያደርጉበት ሁኔታ እስከ መቼስ ይቀጥላል የሚለው እንግዲህ ምላሹ መቼ እንደሚሆን ሁላችንም በጉጉት የምንጠብቀው ይሆናል ማለት ነው። በተለይም በሀገራችን ያለው ሁሉም የስፖርት ቤተሰብ ሊጮህ እና ጥያቄውን ሊያቀርብ ይገባል ማለት ነው። ቢያንስ በየክልሉ በየቦታው የተጀመሩ ከተጀመሩት ስቴዲየሞች አንደኛው ስቴዲየም እንኳ ደረጃውን በጠበቀና ደረጃውን ባሟላ ሁኔታ የፊፋ ስታንዳርዱን ባሟላ ሁኔታ ተገምቶ ብሔራዊ ቡድናችን ወደ ሀገራችን ተመልሶ በአፍሪካ ዋንጫ በዓለም ዋንጫ ማጣሪያ በሴካፋ እንዲሁም በሌሎችም ውድድሮች ጨዋታውን የሚያደርግበት ሁኔታ እንዲፈጠር ሁሉም የሚመለከተው አካል የስፖርት ቤተሰብ ሆነ ከስፖርቱ ውጪ ያለው ማህበረሰብ ጥያቄውን ለሚመለከተው አካል ሊያቀርብና ሊጮህ ይገባል የሚለውን መልእክት አስተላልፋለሁ ማለት ነው። ሌላው ከእሱ ጋር በተገናኘ ላነሳ የፈለግኩት በተለይም አሁን ተሰድን ከሀገራችን ተሰደን ጮቶች ስናደርግ በርካታ ዶላሮችን ፈሰስ እናደርጋለን። እነዚህ ዶላሮችም እንዲቀሩና ወደ ሀገራችን ተመልሰው ስቴዲየሞች ላይ ያሉትን የስቴዲየሞችን ኢንፍራስትራክቸር እንዲሁም ደግሞ ስቴዲየሞች የሚያስፈልጋቸውን ግባቶች እንዲማሉ ለማድረግ ለሜዳ ክራይ ለስቴዲየም ክራይ የምንከፍላቸው ወጪዎች እንዲቆሙና ብሔራዊ ቡድናችን ወደ ሀገራችን ተመልሶ ጨዋታ የሚያደርግበት ሁኔታ እንግዲህ በአጭር ጊዜ ሊፈታ የሚገባል የሚለውን መልእክቴን አስተላልፋለሁ።